አለም በታሪከኞች የተሞላች ናት። ታሪኮች ደግሞ እንደ መስታወት ናቸው፣ ያለፈውን ያሳያሉ፣ የተረሳውን ያስታውሳል፣ የማይመስለውን እውነት ያደርጋሉ። ዛሬ በዘዊ ኢንተርቴመንት በጥቁር ዜጎች ላይ የሚደሳውን ግድያ እና በቀል አስገራሚ ታሪክ አዘጋጅቼላችኋለሁ። በዚህ ቻናል ላይ አስገራሚ ታሪኮችን ብቻ አይደለም የምታገኘው ከታሪኮቹ ጋር የሚያጓጉ የጊዜያዊ ሽልማቶችንም እናዘጋጃለን። ታሪኮቻችንን እየተመለከታችሁ እና የተሳተፋችሁ የተለያዩ የገንዘብ ና የሞባይል ካርድ ሽልማቶችን ማግኘት ትችላላችሁ። የሚቀጥለው አሸናፊ እርስዎ ሊሆኑ ይችላሉ። ይሄ ሰው ስሙ ሚካ ሲሆን ነጮችን በጣም በጣም ይጠላል። ሚካ የሀያ አምስት ዓመት ወጣት ሲሆን በዳላስ የሚኖር የቀድሞ የጦር ሰራዊት አባል ነው። ሚካ ሳቢ እና ደስ የሚል ሰው ነው። በተለይ በፖሊሶች በኩል በጥቁር ዜጎች ላይ የሚፈጸመው አላስፈላጊ ብጥብጥ በጣም ያሳዝነዋል። አንድ ቀን በ2016 እንደ ኤሮፒያን አቆጣጠር አልተን ስተርሊንግ የሚል ዜና ሰማ። አልተን ስተርሊንግ በጥቁር ዘር የተወለደ ሰው ሲሆን ነጭ የሆኑ የፖሊስ አባላት ሽጉጥ ሊያወጣ መስሏቸው ከሱፐር ማርኬት ውጭ ገለውታል። ሚካ ይህን ሲሰማ በጣም ተናደደ። ብዙ ሰዎችም እንደዛው ተበሳጭተው ነበር። ይህ ግድያ ኢፍትሃዊ እንደሆነ ተሰማው። ነገር ግን ነገሩ እየባሰ ሄደ፣ ምክንያቱም በሚቀጥለው ቀን ደግሞ ስለ ሌላ ፊንላንዶ በተባለ ሰው አዲስ አስከፊ ዜና ሰማ። ፊንላንዶ ከአንዲት ጓደኛውና ከልጁ ጋር መኪና ሲነዳ ፖሊስ አስቆመውና በተመሳሳይ ሁኔታ ሽጉጥ ሊያወጣ መስሏቸው ገደሉት። ሚካ ይህንን ዜና ሲሰማ ይበቃኝ አላለ። ይህ ሁሉ እንዴት ሊሆን ይችላል? በፖሊስ በጥቁር ዜጎች ላይ ግድያ ፈጽሞ ምንም እንዳልተፈጠረ እንዴት ዝም ሊባል ይችላል? በዚህ ጊዜ ሙሉ በሙሉ ተቆጥቶ ለአልተን ስተርሊንግ እና ለፊላንዶ በቀል ለመውሰድ ወሰነ። እቅዱን በተቻለ መጠን ብዙ ነጭ የሆኑ የፖሊስ አባላትን መግደል ነው። እናም እቅዱን ማዘጋጀት ጀመረ። ይህን ሊፈጽምበት የሚችልበት ብዙ ፖሊሶች የሚገኙበት ቦታ መፈለግ ጀመረ። ከዚያም በቅርቡ በዳላስ በእነዚያ ግድያዎች ምክንያት ሰላማዊ ሰልፍ እንደሚደረግና ሰልፉን ለመቆጣጠር ፖሊስ እዚያ እንደሚገኝ አወቀ። ስለዚህ ሚካ የያዘውን የፖሊስ ጠመንጃ ሽጉጥ እና የጥይት መከላከያ ጃኬት ይዞ ወደ ሰላማዊ ሰልፉ ቦታ አመራ። እዚያም እንደደረሰ መኪናውን አቁሞ ጃኬቱን ለበሰ። አንድ ሰላማዊ ሰልፈኛ በአጠገቡ እያለፈ ሳለ ፖሊስ መስሎት መልካም ቀን መኮንን አለው። ሚካህ በጣም ተናደደና እኔ የፖሊስ አባል አይደለሁም፣ ዛሬ ማታ አንድ ሰው ይሞታል አለው። ሰልፈኛውም በጣም ደነገጠ። ሚካ የፖሊስ አባላትን ቡድን ተመለከተና ወደ እነርሱ ጠጋ ብሎ ሰላምታ አቀረበላቸው። ሄ ጓዶች፣ ዛሬ እንዴት ናቸው ብሏቸው ሊሆን ይችላል። በትክክል ምን እንዳላቸው ግን አይታወቅም። ነገር ግን በድንገት ሚካ ጠመንጃውን አውጥተው ወደ እነርሱ መተኮስ ጀመረ። ፖሊሶቹም ደንግጠው ወደ እሱ መተኮስ ጀመሩ። ሚካም ወደ መጠለያ ሮጠ። ሰዎች የተኩስ ድምፅ ሰምተው መደናገጥና ሕይወታቸውን ለማትረፍ መሯሯጥ ጀመሩ። ሚካ በአቅራቢያ ወደሚገኝ የኮሌጅ መስተዋት በሮች ላይ በመተኮስ ለመግባት ሞከረ። ነገር ግን ጥቂት ፖሊሶች ውስጥ ነበሩና አይተውት ወደ እሱ መተኮስ ጀመሩ። ሚካ ግን ወደ ህንጻው ለመግባት ቆርጦ ነበር። እናም ዞር አለና በመንገዱ ላይ የነበረ አንድ መኮንን ላይ ተኮሰ። ከዚያም ወደ ህንጻው ሌላ መግቢያ አገኘና መስታወቱ ላይ ተኩሶ ሰብሮ ገባ። ይህ ሁሉ እየተከናወነ ሳለ ፖሊሶች እሱን ይፈልጉት ነበር፣ መሳሪያዎችን በየቦታው ይተኮሱ ነበር። በአንድ ወቅት አንድ ጥይት ይመታዋል። ስለዚህ ሚካ ቆሰደ፣ ግን መንቀሳቀሱን አላቆመም። ከዚያም ደረጃውን ሩጦ በመውጣት ወደ ኮሌጁ ቤተ መጽሐፍት ገባ ትገባ እዛም ብዙ መኮንኖች የተሰበሰቡበትን መንገድ የሚያሳይ ትልቅ መስኮት አገኘ ይህ ቦታ ከፍ ያለ እና ለተኩስ ፍጹም ምቹ ነበር ስለዚህ ከዛ መስኮት ወደ ጎዳናው ባሉት መኮንኖች ላይ መተኮስ ጀመረ አንዱ ተመታ ሌላውም ተመታ በአጠቃላይ አምስት ፖሊሶችን ገደለ፣ ሁለት ሲቪል ሰዎችም ቆሰሉ። በዚህ ጊዜ ሚካ ፖሊስ ወደ ህንጻው ገብቶ እሱን እንደሚፈልገው አስተዋለ። እናም ከቤተ መጻሕፍት ሮጦ የትምህርት ቤቱ የኮምፒውተር ሰርቨሮች የሚገኙበት ቢሮ ገብቶ ተደበቀ። እዚያም ሆኖ ፖሊስ ላይ መተኮሱን ቀጠለ። ፖሊሶች ግን ጥይት እንዳይመታቸው ብለው ዝም አሉ፣ ሊገቡም አልቻሉም። አሁን መፋጠጥ ተፈጠረ። ሚካም አይወጣም፣ ፖሊስም ዝም ብሎ አይገባም። በእጁ አውቶማቲክ መሳሪያ ይዟል፣ እናም ለመጠቀም እንደማይፈራ አስቀድሞ አሳይቷል፣ ብዙዎቹንም ተኩሶባቸዋል። ስለዚህ የድርድር ቡድን ጠሩ። እነዚህ ድርድር አድራጊዎች እሱን ለማናገር ሞከሩ። ሚካ ግን የፖሊስ መኮንኖችን በተለይ ነጮች ስለማይወድ እነሱን ለመስማት ዝግጁ አልነበረም። ስለዚህ ጥቁር የሆነ ድርድር አድራጊ ላኩለት። ይህ አዲስ ድርድር አድራጊ እሱን ማናገር ጀመረ። ራሱን አስተዋወቀና ደግ ለመሆን ሞከረ። ጥቁር ወንድሞቻችንን እየገደላችሁ ነው ያልከው አይደል እኔም ጥቁር ነኝ። እኔ የምጠይቅህ ይህንን ሁኔታ በሰላም እንድትፈታው ብቻ ነው አለው። ሚካ ግን ድርድር አድራጊው በእርግጥ ጥቁር መሆኑን አላመነም፣ ምክንያቱም እየታየው አልነበረም። ጥቁር መሆኑን እንዲያረጋግጥለት በሌሎቹ መኮንኖች ላይ እንዲተኩስ ነገረው። ግልጽ ነው ድርድር አድራጊው በስራ ባልደረቦቹ ላይ አይተኩስም። ነገር ግን ይህን የምታደርገው ለምንድን ነው ብሎ ሚካን ጠየቀ። ሚካም ለአፍሪካ ነጻነት ሲል መለሰ። ድርድር አድራጊውም ሚካ፣ መሳሪያህን ካስቀመጥ መልእክትህን የምትናገርበት የዜና ጣቢያ ልናገኝልህ እንችላለን አለው። ሚካ መልእክቱን ማስተላለፍ ብቻ ፈልጎ ይሆናል ብሎ አስቦ ነበር። ኒካ ግን አሁንም እጄን አልሰጥም አለ። ማርቲን ሉተር ኪንግ እና ማልኮን ኤክስ የመሰሉ ሰዎች ለብዙ አስርተ ዓመታት ሲናገሩ ቆይተዋል። አሁን የንግግር ጊዜው አልፏል፣ የአብዮት ጊዜው ነው አላቸው። ውይይቱ እየቀጠለ ሲሄድ እጁን ለመስጠት ዝግጁ አይመስልም ነበር። ፖሊስ አሁንም ዝም ብሎ ለመግባት አደገኛ ነበር። ነገር ግን እውነቱን መናገር ጀመረ። በአልተን ስተርሊንግ እና በፊንላንዶ ግድያዎች በጣም ተበሳጭቶ እንደነበር፣ እናም ይህን ሁሉ የሚያደርገው ፖሊስ እንደሆነ እና በተለይ ነጭ ፖሊሶች ላይ በቀል ለመውሰድ እንደሆነ ነገራል። በዚህ ጊዜ ሁሉንም ሰው እሱንም ጨምሮ ከዚህ ህይወት ወደ ቀጣዩ ህይወት ማሸጋገር እንደሚፈልግ ነገራቸው። በመሰረቱ በዚህ ሁኔታ ውስጥ ያለ ሁሉንም ሰው መግደል እንደሚፈልግ ተናገረ። እናም ውይይቱ ለአራት ሰዓታት ያህል ቆየ። ፖሊስ አሁንም እጁን እንዲሰጥ ሊያሳምነው አልቻለም። በዚህ ጊዜ ውስጥ ሁሉንም አይነት ነገሮች ተናገረ። ነጮችን፣ በተለይ የፖሊስ መኮንኖችን እንደማይወድና በተቻለ መጠን ብዙዎቹን መግደል እንደሚፈልግ ተናገረ። ከዚያም ስለ ብዙ የሴራ ንድፈ ሀሳቦች ማውራት ጀመረ። ድርድር አድራጊ ውሱን ለማረጋጋትና በሰላም እጁን እንዲሰጥ ለማግባባት ሞከረ። ሚካ ግን ሁሉንም ነገር መስማት አልፈለገ። እጁን እንደማይሰጥ በግልጽ ተናገረ። መኮንኖቹን እየተሳለቀባቸው ወደ አዳራሹ እንዲመጡና እንዲገጥሙት ነገራቸው። በዚህ ጊዜ ፖሊስ አማራጩን መፈለግ ጀመረ። ዝም ብለው ቢገቡበት በእርግጠኝነት ይተኩስባቸዋል፣ እናም ጥቂት ተጨማሪ መኮንኖችን ሊገልባቸው ይችላል። አስለቃሽ ቢጠቀሙ ሚካወቶ ሊተኩስባቸው ይችላል፣ እናም ጥቂት ተጨማሪ መኮንኖችን ሊገልባቸው እንደሚችል አሰቡ። ስለዚህ በድርድር መፍታት የሚችሉ አይመስሉም። ከዚህ ሰው ጋር ቀድሞውንም ረዘም ያለ የተኩስ ልውውጥ አድርገዋል። በዚህም የተኩስ ልውውጥ አምስት መኮንኖች ገሏል፣ ዘጠኝ መኮንኖችን አቅሷል፣ እንዲሁም ሁለት ንጹሕ ዜጎችን አቅሷል። እናም አንድ አማራጭ ብቻ እንደቀራቸው ወሰኑ በቦምብ ሮቦት ማስወገድ እነዚህ ሮቦቶች በመደበኛነት ቦምቦችን ለማርከስ ያገለግላሉ ነገር ግን ፖሊስ በዚህ ጉዳይ ላይ ቦምብ በሮቦቱ ላይ ጭነው ሚካ ወደ ተደበቀበት ክፍል አስገብተው ሊያፈነዱት አሰቡ እንደዚህ አይነት ነገር ከዚህ በፊት አድርገው አያውቁም በእርግጥ በአገሪት ውስጥ ያለ አንድም የፖሊስ ኃይል እንደዚህ አይነት ነገር አድርጎ አያውቅም ነበር ግን መሞከር ነበረባቸው ስለዚህ ፖሊስ በሩቅ መቆጣጠሪያ ሞተር ተጠቅሞ ሮቦቱን ሚካ ወደሚገኝበት ቦታ ወስደው ሚካ ምንም አይነት ምላሽ ከመስጠቱ በፊት አፈንድተው ገደሉት የዛሬው ታሪክ ይህንን ይመስላል ከቲም ጋር በመሆን በሚቀጥለው ጊዜ ለሰብስክራይበርቻችን ብቻ ሌላ ጊዜያዊ ይኖረናል ሰብስክራይብ በማድረግ ይጠብቁ በሚቀጥለው ቪዲዮ እንገናኛል